ሰላም ውድ ዩቱብ ቻናል ተከታታዮች እንዴት ናችሁልኝ? እንደው በጣም ያማል፣ ያሳፍራል። በቃ ምን እንደሚባልም ግራ ነው የሚያጋባው። የሰው ልጅ እንደ ልብስ በሻንጣ ተገድሎ በጣም በጣም ያማል። ሊሆን እንደምትሉት ፒክቸሩ ላይ እያሳየቻችሁ ነው። ጌድዬ ለሀቢባ እያሳየቻት ነው። ሶ በጣም ነው የሚያመው ውዶች። ምን እንደምላችሁ አላውቅም። እግዚአብሔር ምስክሬ ነው። በቃ በስማ እኔ እንጃ ምን ልበላችሁ። ውዶች እስኪ እናንተ በቃ እንዴት ነው? ምን ይባላል አሁን? እንደዚህ የኔ እናት የኔ ከርታታ፣ ሁላችንም በስደት ለመሰድ ተሰደን እየተሰራን ነው፣ ግን ነገ ያልፍልናል ብለን ዛሬ እንደዚህ በሻንጣ በጣም ያማል። እዩ ሙሉ ሙታ ቆሻሻ ውስጥ ተጥላ የተገኘች ልጅ አለች። ገባሽ? አዎ ኢትዮጵያዊ ናት። እሺ ማን ነው የገ- በዋትስአፕ ልክልሽ ነበር ግን ለማየቱ ይቅርብሽ እና አብርሽ መጀመሪያ ሰውስት አበሻ ነው እንደዚህ ምናምን ተገለው ብለው ዜና እንትና አርጎ ነበረ። አብርሽ ውሸታም ነው። የአብርሽ አትስሙት። አብርሽ ለምን ድምፅ አይሆንላችሁም ታዲያ? ዛሬ አብርሽ ለዩቲዩብ ነው የሚሸጥልባችሁ። ጭራሽ ትናንትና ደግሞ ለሞተችው ገዳይ ናት ብሎ ለቀቃት። ዩ ለመሸቀያ ጤና እና ልጅቷ እዚህ ቅዳሜ ምናምን ታይታ ታይታ ነበረ። ቅዳሜ እንደዚህ የጠጣች ነው ምናምን አላውቅም። አይደለ ነው እንደዚህ በመልክ ልታገኝችላለች ላውቃት ላለው በፎቶ እና በአካል አንድ አይነሳለች። እና ሮብ ነው የተገኘችው ተጥላ። ቅዳሜ የጠፋች ሮብ ተጥላ ተገኘች። እሷ የምትኖረው ሌላ ቦታ፣ ሬሳዋ የተገኘ ሌላ ቦታ። በቆሻሻ ፒስ ኪስ ተቅልለው በሻንጣ እንደዚህ ቆራርጦ ሳይሆኑ ደግሞ እንደዚህ አጣጥፈው ነው የከተቷት ሻንጣ ውስጥ። የሚባለው የጣላትን ሲያዝ ወደ ሀበሻዎቹ ጠቁም ወሰደ ዜጋ ነው መሰለኝ ከዚያ በካሜራ አላልን እጣል ከየትኛው እንደተነሳች ምናምን ይታያል። ሲያዝ ወደ አመጣት ሀበሻ ቤት ወሰዳቸው ፖሊሶች ያ ሁለት እና ገና ነው መጠረጠ እዚህ ሀገር ዜጋ የገደላት ኢትዮጵያውን የገደሏት ሴቶች ኢትዮጵያውያን አሉ። እና ገና ነው ያው እየጠራ ነውጣበውስጥ እንደዚህ በጥቁር ኪስ ተቀልሏት እንጃ ጨቅጨቀው የሆነ ብን አላውቅም፣ አላውቅም በስ ተቅልለው ሻንጣ ውስጥ ጥተው ነው ቆሻሻ ውስጥ ተጥላ የተገኘችው። በሶስት ቀን ይኸው ቅዳሜ፣ እሁድ፣ ማክሰኞ በአምስተኛ ቀን ነው በአራተኛ ቀን አጋጣሚ ቆሻሻ ምናምን እንትን የሚያደርጉ የለውም። እነሱ አይተዋት ነው። እሱም እንዴ ቆሻሻ ያ ተጥላ የተገኘችው እኮ ነው። ቤታቸው ማስቆይተዋት ሊሆን ይችላል እኮ፣ ሊሆን ይችላል እኮ ቆሻሻ። እዚህ ደግሞ ማንም ያውቃል፣ ሁሌ እንደዚህ ውዶችዬ ምን እንደምላችሁ አላውቅም። በጣም ያማል፣ በጣም ግራ ያጋባልና እባካችሁ የሆነ ስታገኙ አንዳንድ ጊዜ ለቪዩ ለተመልካች ብላችሁ የውሸት የሆነ መረጃ አትስጡ። የራሷ የሞተችው ሴትዮ እጅናት ገዳይ እያላችሁ አንዳንድ ፔጆች ላይ እንትን የምትሎ ራሷ ሞታ እራሷ ራሷ እንዴት ነው የምትገለው ና እንዴት ነው ራሷን በሻንጣ አርጋ የምትጥለው ና? እባካችሁ ፕሊስ፣ አንዳንዴ መረጃ እውነት የሆነ ነገር እናቅርብ። ውዶቼ ይሄ በጣም ያማል።